አሁን እንደዛ ላሰብኩ እንደዛ ላሰብኩ። እስቲ ደግሞ ትንሽ አከብረ። እዚህ እኔ ኮ ጭራሽ ልታስረጅኝ እየሞከርሽ ነው። እንደሱ ሰው ሀና አብልት ትይ አሁን የመጣ ሳይንስ ይዝባትን ለመስማት አይደለም እኔ መንካት ነው ደግሞ ይቅርታ። ከዚህ በኋላ አይደለም ቤተሰብ መንካት ቀና ብለሽ ቢታይ ውርድ ከራስ። በጣም ይቅርታ።

አና አንቺ የእኔ ልትሆኛችን አለሁ። ደህና ክስቴ፣ ምና ምን ሆነሻል? ውዳችን ፈልቷል። ምንድን ነው? ምን ተፈጠረ? አናውቅ ቪዲዮን አየችው። የምን ቪዲዮ? እኔ ከጋዜጠኛው ጋር የነበረኝ ቆይታ ነው ታዲያ ድሮ ስላታየው ኖሯል እንዴ? እና ምን እያልሽ ነው ማክስቴ? አናየችው ማለት እኮ አለቀልኝ ማለት ነው። ምን ሆነሽ ነው ያለቀልሽ? ምን ሆነሽ አለ? አንቺ ልጅ ቪዲዮ ታየ ማለት እኮ ነው፣ ቤተሰባቸው እንዳሉን ያውቃሉ ማለት ነው። ማወቅ ብቻ ሳይሆን አሁን መታ እኔ ነኝ ልጅ ማለቱ አይቀርም። እሺ፣ ከዛ ምን እናደርግ ነው? አንቺ አትጨናነቂ፣ እኔ ማደርገው ነው አውቃለሁ። እንደውም ልጅነትሽን በደንብ የምታረጋግጭ እኔ። ምን እያልሽ እንደሆነ አልገባኝም ማክስቴ። አንቺ ዝም ብለሽ ስራሽን ስራሽን ስሪ አልኩሽ እኮ፣ ሌላውን ለኔ ታዩ። እንዴ እንደዚሁ እንዴት ነው የምቀጥለው መዋረድ እኮ ነው አክስቴ። እኔ ደግሞ እንደማትዋረጅ እርግጠኛ ሆኜ ነው። አንዬ አባ እንደ ሀገር እያዝልኝ እያለች እኔ እናንተ ይችላለሁ ግን እንዴት እንደሆነ ባላቅም እርግብ ለእናንተ እናንተ ያሳየቻችሁ መረጃዎች በሙሉ ከኔ የተሰረቁ ናቸው። ምንድነው ቀያፈር ስራሽ ማሰሪ፣ ምን አደረግኩ? ለምንድነው በልጆች መካከል ለመግባት ምንሞክሪ? እዚ ይሄ የመጨረሻ ማስጠንቀቂያ ነው። ከዚች በኋላ አንድ ነገር ስታሱን ማየን ማያና ላይ ሀና አሴትን እንዴት እንዳገኘች እንዳገኟት ስትጠይቅ ሳይኛለሽ ወይ ማየት ይችላለ ወይ ስትላት ከፍታ ሰጠቻት። ካየች በኋላ ማመናቅቷት ስልኩን ወርውራ ጥላት ትሮጣለች። ወይዘሮ ሜላትም የልጆች መሃል እንዳትገቢ ዝም ስልሽ አናቴ ላይ ወጣሽ፣ ከዛሬ ጀምሮ ግን ማስጠንቀቂያ ሰጥታታለች ለሀና። የሀና አባት የልጃቸው ጉዳይ ያህንች አሳስቧቸዋል። በጣም እያለቀሱ ነበረ። ሰላም ጤና ይስጥልኝ። ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ብዝት ብዝዝት ይበል። በዓለም ዳርቻ ያላችሁ በሞላ ኖላዊ ክፍል አርባ ሁለት ላይክ ሰብስክራይብ በማድረግ ቻናሌን አሳድጉኝ እያልኩ በአክብሮት ትጠይቃለሁ። ዛና ከሰላም ክፍል እየሮጠች ትወጣለች። ወዲያው ሰላም ተከትላት ሀና ምን ሆነሻል? ስትላት እኔም ምንም አላወኩትም ትላለች። አላወኩትም ማለት ስትላት፣ በፈጣሪ አንቺ ላይ ምን ሆነሽ ነው ትላታለች። ሰላም ሰላም፣ እየበቃ እኔ ወደ ቤት መሄድ እፈልጋለሁ። ለምን አላውቅም፣ በቃ ቆይ፣ ቪዲዮ ላይ ምን ነበር ያየሹ? ሃና፣ አታበሳጭኝ ምንድን ነው የሆንሹ? ምንም ትላለች። ምንም ካልሆንሽ ታዲያ ለምንድን ወደ ቤት የምትሄጁ? ትላታ እሺ፣ ቢያንስ እማየን አስፈቅጂ ትላለች። አላስፈቅዳቸውም እንደፈለጉ ያድርጉ ብላ ጥላት ትወጣለች። የሃና አባት ካልጋቸው ላይ ነበሩ። አሴም ይገባና እስካሁን ታኝተዋል ወይ? ጉድ! ለማንኛውም ይች መድኃኒት ውሰዱና ይሻሉታል ይላል። ወዲያው መሀል ይሰጣቸው ብድግ አለ አሴም። አሁን ይሻሉታል ይላቸዋል። ገና ከመጀመሪ እያሉት እኔ ምልህ ያ ወንድምህ ምን ሆኗል? ይሉታል። የቱ ወንድሜ ይላል አሴ። ያና ባለፈው እየመጣ የሚማረው የነበረው ተምቹ ነዋ ነው ይላል አሴ። እሱ ደግሞ ምን ሆነ? ይላል አሴ። እኔ ምን አውቄ መቶ ይቅርታ ብሎ ጉልበቴ ላይ ወደቀ ይሉታል። የምን ይቅርታ? ይላል አሴም። እኔ ምን አውቄ ሰሞኑን ስላልጠየቀኝ ይሆናል አሉ የሀና አባት። እርሷ ለምን አትጠይቁትም ነበረ? ጠይቄው ነበረ ግን እርሶ በደፈናው ዝም ብለው ይቅርታ አድርጉልኝ አለኝ ቆይ ከአንተ ጋር ተጣልታችኋል እርሱ ነው ተጣልተናል ያለው እሱም አላለኝም አሉ ያን እረ አልተጣላንም ይልቅስ ተነሱ ይንቀሳቀሱ ግን እኮ እግሬን አሞኛል ሀኪሙ ይንቀሳቀሱ ብሏል ብሎ አስነስቶ ይዟቸው ወጣ ሰላምም ወደ እናቷ ጋር ገብታ ምን ሆንሽ ነው ስትላት ላስፈቅድሽ ልወጣ የት ስትላት፣ ከሀና ጋር ሀና የት ናት? ሀና ምን እንደሆነች አላውቅም። አሁን ወደ ቤት ወጣች። በዚህን ሰዓት ወደ ቤት ትላለች። የእርግቤን ቪዲዮ አይታ ነው እየሮጠች ወጣችው ትላታለች። የሚን ቪዲዮ ስትላት፣ እርግብ ከጋዜጠኛው ጋር ያደረገችው ምልልስ ነው። ምን ሆናለች? ከእሱ ጋር ደግሞ ምን ያገናኛት? ትላለች። እኔ እንጃ። በቃ ለማንኛውም ሄጄ ልጠይቃት። እሺ ሂጂና፣ ጠይቂያት እኔም ልምጣ ወይ ትላታለች። አይ እኔ ብቻ ሄዳለሁ ብላ ሰላም ሄደች። ሀናም ስትገባ አባቷ አልነበሩም። ከፍታ ገብታ ከፍራሹ ላይ ውድቅ አለ። ሮሜላት ከሳሎን ቁጭ እንዳለች ልጇ ከውጭ ትመጣለች። ሀሴትም እናቷን ሰላም ካላይ ከሳመቻት ከሳመቻ በኋላ አካባቢውን ለመሹ አይደል ስትላት፣ ግዴታ አይደል የለገስ ማዬ ሀናና ሰላም ምን ሆነው ነው ትላለች። እነሱ ምን ሆኑ? አሁን እኮ ስመጣ ሀናን አገኘኋት ሳልናገራ ስሞክር ዝም ብላኝ አለፈች። ከዛም ሰላምን አየዋት፣ እሷም እንደዛው አለፈች ትላለች። እንዴ ልጆቹ ምን ሆነዋል ትላለች ወይዘሮ ሜላት። ሀና ያንቺም ቪዲዮ አይታም። የምን ቪዲዮ ትላለች። ከጋዜጠኛው ጋር ያደረግሽውን ምልልስ፣ ቃለምልልስ አሴትም ምን፣ እንዴት ትላለች። ምን ነው ደነገሽ ትላታለች ወይዘሮ ሜላት። አይ አልደነገጥኩም። ምን ሆነሻል የኔ ልጅ፣ ስለህና የምታውቂው ነገር አለ? እሱ ሳይሆን እስከ ዛሬ እንዴት አላየችውም ብዬ ነው ለሀና እኮ እንኳን ቪዲዮውን አሁን ነው በቅርብ የልጅነት ሽንፎቶ ያሳየዋት እሱንም አየችው። ብላ ምን አለች ታዲያ ስታየው፣ እሮጣ ወጣች ከክፍሌ። ምን ሆና ነው ትላለች አሴት። እኔ ምን አውቃለሁ ብለሽ ነው ልጅ። ሰሞኑን ግን ጥሩ ሁኔታ ለች አይደለችም። ወይኔ ስታሳዝን ትላለች። አባቷ በጣም ስለታመሙ በሆነው ባልሆነው ወዲ ብሳታል አለች ወይዘሮ ሚለት። ወዲህ የባሳት ይሆናል በቃ ክፍሌ ደርሼ ልምጣ ስትላት አራባሽ ማይ ትላታለች። ልብሴን ቀይሬ የመጣው ሀንዬም ያየችው ማማን ስላቀታት ስቅስቅ ብላ ያለቀሰች ድፍት አለች ጉልበቷ ላይ። ወዲያውም ሰላም ትመጣለች። በሩን ከፍታ ገብታ ምን ማለት ነው ሀንዬ የምታለቅሽው? ትላታለች። ሰላምዬ ለምን መጣሽ? ትላለች ሀንዬ። ምን ማለት ነው ለምን መጣሽ ማለት? እንደዚህ ሆነሽ እያየሁሽ ለምንድን የመጣሽ ቆይ ተረጋጊና የሆንሾን ንገሪ ሀንዬ ብላ እንኳን እየጠራረገችልን በቀፍ ታረጋታለች። እኔ እኮ ምንም አልሆንኩም ብዬሽ ነበር። ምንም ሳቶኝ ነው እንደዚህ የምታለቅሽው ትላለች ሰላም። አንዳንዴ ሆድ ብሶሽ አቃል ትላለች ሀና። ቆይ እስከ መቼ ነው እንደዚህ ድብቅ ሆነሽ የምትቆይው? ድብቅ ለመሆን ፈልጌ ሳይሆን ነገሩን እንዴት አድርጌ እንደምነግርሽ ግራ ገብቶኝ ነው። ይህን ያህል ምን ቢገጥምሽ ነው ሰላምዬ? ተዘረፍኩ። መቼ ትላታለች። በአደባባይ ነው የተዘረፍኩልሽ ሞጋት ይሆናል የመታከኛ ገንዘብ ዘረፉሽ እንዴ እሱማ በማንድሌ በማን እድሌ ቆይሽ ምንድነው ታዲያ ስትላት ታሪኬ ነው የተዘረፍኩት ታሪኬ ቆይሺ የምን ታሪክ ሰላምዬ አይደለም ለሌላ ሰው ለእኔ ራሱ ትንቅርት ሆኖብኛል እርግብ እዛ የመጣችው ታሪክ የኔ ታሪክ ነው ትላለች ሰላምም ትደነግጥ የምትዩው ምንም አልገባኝም እየተንቀጠቀጠች ሰላምም ቆይ ምንድነው ነው የምታወሪው አለቻት አውቃለሁ ሰላምዬ፣ ነገሩ ሁሉ ውል የሌለው ነው። ነገሩ ግን እንደዛ ነው። እህታችሁ አሴት ሳትሆን እኔ ነኝ እያልሽ ነው? ሰላምም በፍጹም በፍጹም፣ ይሄ ነገር ሊሆን አይችልም። ቆይ እርግብን ከዚህ በፊት ታውቂያት ነበር ስትላት፣ አረ በፍጹም እናንተ ቤት ነው ያየኋት። ቆይ ታዲያ ይሄ ሁሉ ነገር እንዴት ሆነ? ሰላምዬ እኔም በጣም ግራ ገብቶኛል። አባዬ ጋር የነበረው ፎቶ የልጅነቴን ለጋዜጠኛው አሳያችው። በዛ ላይ ደግሞ የማደርገውን መስቀል እጇ ላይ ይችዋለሁኝ እርግብ ሌባ ናት እርግብ ሰርቃኛለች ነው የምትይው እንደዛ ነው ነገሩ ሰላምዬ በፍጹም በፍጹም አንቺ ለኔ እህት ልትሆኚ አትችም ብላ ሰላምም እንባ እየተናነቃት ተቤት ሮጣ ወጣች ሀሴትም ከክፍል ገብታ በሩን ቆልፋ ገባች ወዲያው ስልክ ትደውላለች ሰላም ካለች በኋላ አክስቴ ጉዳችን ፈላ ሀና ቪዲዮን አየችው የምን ቪዲዮ ከጋዜጠኛው ጋር ያደረግኩትን ቆይታ ነዋ አደ ድሮስ ላታየው ነው እንዴ? ትላታለች። ምን እያልሽ ነው አክስቴ? ሀና አየችው ማለት እኮ አለቀልኝ። የእነሱ ቤተሰብ እንዳልሆንኩ ያውቃሉ ማለት ነው። ምን እያልሽ ነው? እኔ የት ሄጀ ነው እነሱ የሚያውቁት? አክስቴ፣ እኔ የምልሽን አልሰማሽኝም እንዴ ስትላት፣ ሀና ከጋዜጠኛው ጋ ያደረግኩን ቆይታ አየች። አየችው አይደለም እምትይኝ? አዎ። ቆይ እንደዚህ እንዴት ነው የምታቀዩ? ይኸውልሽ፣ እርግብ፣ ይሄ ነገር እንደዚህ ተደብቆ እንዲቀር አይደለም የኔ ፍላጎት ትላለ ወይዘሮ በዩ ማለት ማወቁ ብቻ ሳይሆን አሁን መታ እኔ ላይ ልጅ ማለቱ አይቀርም። ተዛዝ ታዲያ ምን ልናደርግ ነው? አንቺ አትጨነቂ፣ እኔ የማደርገውን አውቃለሁ ትላለች ወይዘሮ ምን ልታደረግ ያስበሽ ነው አክስቴ? ሜላትን እንደ እጀ ጥፍር ነው የማውቃት፣ ምን እንደምታደረግ ጠንቅቄ ነው ማውቃት። ሀና የንቺ ልጅ ነኝ ብላ ከመጣች ምን ልናደርግ ነው? አንቺ አትጨናነቂ ዝም ብለሽ ስራሽን ስሪ። ለሱም ጥሩ ዘዴ ተዘይዷል። ምን አይነት ዘዴ ምነው ዘገዩ እያልኩ ነበረ። አሁን ነው ልጅነትሽን የምታረጋግጪው ትላታለች። አትጨነቂ ዝም ብለሽ ስራሽን ስሪ። እኔ መዋረዴ ነዋ አክስቴ። እኔ ደግሞ እንደማትዋረጂ እርግጠኛ ሆኜ ነው ምነግርሽ። አሁን የሆነ ቦታ ልሄድ ነው። ስልኩን ትዘጋለች። ሀናም ክፍሏ ውስጥ ቁጭ እንዳለች አባቷና አሴ በር ከፍቶ ይገባሉ። እንዴ ሀነዬ ይላሉ አባቷ። መጣቸው እንዴ ሀንቹ ምን ሆነሽ ነው? ይላላሴ ምንም አልሆንኩም አለም የምን ሆነሽ ነው? አባ ምንም አልሆንኩም ትላለች። እንዴት ነው ምንም አልሆንኩም የምትይኝ? ጠዋት ደስታ በደስታ ሆነሽ ሄደሽ አሁን ደግሞ ስታለቅሺ እያገኘሁሽ። አባ ምንም አልሆንኩም ትላለች። ራሲር አንድ ነገር በልልኝ እንጂ ቆይ እኔ የምናደርግ ብለውት ነው ፋዘር ይላላ። እንደዚህ እያለቀሰ ምንም አልሆንኩም እያለችኝ እኮ ነው። ሀናን ያውቋት የለም ወይ ፋዘር? ሁሉንም ነገር በሆዷ ነው። ምን ሆናችሁ ነው የምትጨነቁት? ትላለች ሀና ሀናዬ እንዴት ነው ማልጨነቀው? ምን እንደሆነሽ እያየሁሽ ሀና፣ አባትሽ እውነታቸውን ነው። በህመማቸው ላይ ጭንቀት ባጨምርባቸው ጥሩ ነው ወይ? ምን አድርጊ? ጭንቀት የሆንኩባችሁ ሰው ምንም ሳይሆን እንዴት ያለቅሳል? እንደውም ሊሄድላችሁ። ወዴት ነው የምትሄጁ? ጭንቀት ወደሌለበት ነው አባ። እረ ሲር አንድ በልልኝ ይሉ ሀና ምን እየሆንሽ ነው? አባትሽ እየተጨነቁ እያየሽ ከዚህ በላይ የምጠይቁኝ ከሆነ አልቀመጥም። በቃ ያን፣ አንጠይቅሽም፣ ቁጭ በይ። አባ ምንም ማጠይቀኝም፣ አንችን የሚያስከፋ ከሆነ ምንም አልጠይቅሽም። እሺ፣ በቃ ልተኛ፣ ትላለች ሀና። ምናሴም ወደ ሰላም ክፍል ይገባና፣ ዛሬ ግን ቤተሰቡ ሰላም ነው። ምን ሆነ? ሀናም ስልክ ስደውልላት አታነሳም። እርግቤም ጥሩ ሙላ ያደለው ማለች። አንቺም፣ እዚህ ደግሞ በጊዜ ገብተሽ ተኝተሻል። እስቲት ሆይ፣ ምናሴ ጉድሆነናል። ሆነናል ምን ሆን? እሺ ምን ጉድ ነው እርግብ? ምን እንደሆነች አላውቅም። እኔና ሀና ግን ጉድ ሆነናል። ተጣላችሁ እንዴ ይላል ሚኒሳ። መጣላትማ በምንጣሙ። እስቲ ነገሩን ግልጽ አድርጊልኝ እርግብ። እህታችን አይደለችም ማለት ሀሴት። ሀና ናት የነገረችኝ። እሷ በምን አውቃ? ዘንድሮማ ለጉድን ያስቀመጠን። በጣም የሚያስደነግጥ ነገር ነው። ገና የሚያስደነግጠውን ነገር ማይነገርኩህና፣ ራሽ ሌላም አለ። አልሰማን ግባ በለው አለችማ። ዋናውን ነገር መቼ ሰማህና፣ እስቲ ንገሪኝ፣ ምንድን ነው? ሰላም ሰላምዬ፣ ሀሴት ሀና ነች። ምን ይልና ይደናገጣል። ምን ይሰሙ፣ ቁጭ በልና እናውራ፣ እነማየ እንዳይሰሙ። ሀና እርግብ ያሳየቻችሁ የልጅነት የፎቶና መስቀሉ የኔ ነው ትላለች። ወይ እንዴት እንዴት ሊሆን ይችላል? እሱን አላቅም። ሀና እያለች ያለችው እርግብ እየዋሸቻችሁ ነው፣ ሁሉም የኔ ታሪክ ነው ትላለች። እንዴት ሀናን አርገብ ይተዋወቃሉ? አንተዋወቅም ነው ያለችኝ። ሁሉም ነገሩ ግራ የገባው ነው ትላለች። ሰላም ሀና ጋ ለረጅም ጊዜ እኛ ጋ ነበረች። ይሄ ነገር ግን ነግራኛ አታውቅም። እሱን አላውቅም ነገሩ ሁሉ እሺ፣ አሁን ምንድን ነው የምናረገው? እኔ አላውቅም ይላል። ምን ይሳ ነገሩ ሁሉ ግራ የገባ ነው። እሺ በቃ አሁን ተረጋጋ። አናም በጠዋት ተነስቶ ወደ ስራው ለመሄድ አባት ትነሳ ወይ ትላለች። አልነሳም። ምን ነው አመመህ እንዴ ብላ አጠገባቸው ጠጋ ብላ ቁጭ ትላለች። አባ፣ ዛሬ ምን ሆነሃል? ምንም አልሆንኩም። ስራ እየረፈደብሽ አይደለም? ሂጂ። አንተ ምኳ ክንቤት አለህ። እንዲ አባዬ አስቀኝ የሚል ነው አይደል? አሁንስ ማርጀቴንም ጠላሁኝ። ለምን ልታነሳቸው ስሞክር አተንኬኝ ይሏሉ። አርጅቷል፣ በሽተኛ ነው። ችግሬን ብነግረውም ምንም ያደርግልኝ ብለሽ ነው። አደ ምደብቅኝ በሽታ ነው የማላቅ መሰለሽ? ሀና፣ አሁን ስራ ረፍዶብሻል፣ ሂጂ። አባ፣ ሀና ነው ያልከኝ? ታዲያ ሌላ ስማለሽ። እሺ በቃ አንተም ሐኪም ቤት ስላለ እንዳትረሳ ትላለች። እኔ ሐኪም ቤት አልሄድም። ለምንድን ነው የማትሄደው? እኔ ለምኖርለት ምንም ነገር ስለሌለኝ ማታከም መዳን አልፈልግም። እኔ ሳባ፣ እኔ እኮ እፈልግሃለሁ። እንደሱ መስሎ ነበር፣ ከደሴ አዲስ አበባ እየተነዳሁ እንደበግ የመጣሁት ይን። እንደሱ አይደለም አንቺም ባየሁ ቁጥር ደካማነት እየተሰማኝ ሞቴን እየተመኘሁ ነው። ትናንት የሆንኩትን ነገር አልነግርም ስላልኩኑ አደል እንደዚህ የምትለኝ ብላ እያለቀሰች። አንድ ነገር ልንገርሽ፣ ደካማነቴን ለልጅ ላለማሳየት ነበረ። ከአሁን በኋላ ሕክምናውን ትቼ ሞቴን መርጫ አለሁ። አባዬ ምንም የሚነገር ነገር ስለሌለው እኮ ነው። ድሮ ምንም ደብቀሽኝ አታውቂም ሰላም። ያኔማ ጤናም ስለነበርኩኝ የተጠባበቁ ነበር። ምነው በጠዋቱ ትላቸዋለች። ወይዘሮ ሜላትም አንቺን ለማናገር ስለፈለግን ነው በዚህ በጠዋቱ። አዎ እማዬ። ቁጭ በይ። እሺ። እህታችሁ የት አለች? እሷ በሌለችበት ልናናገርሽ የፈለግነው ነው። እያገለለች ውሀት መሆኑ ነው? እንደሱ አይደለም እማዬ። እኔ ነገሩ በደንብ አልገባኝም ሀና። ንገሪያት፣ አንተ ንገሪያት ይባባሉ። ጀምር በምላትም እማዬ፣ ምን ሆነች አለን። እሷ ምንም አልሆነችም። ስለያት አይደለም። ምንድን ነው ነገሩ ታዲያ? ለምን አትነግሩኝም? እማዬ፣ አሁን የምንነግርሽን ነገር ዝም ብለሽ አዳምጪ እና ምንድን ነው እማዬ እንደ እርግብ ሁሉ ሀናም ልጅሽ ነው ልጅሽ ናት ትላለች። ሰላም እንደ ልጅ ማሰል ስለማያት ነው አባቷ ለማሳከም የሞከርኩት እማዬ። እንደሱ አይደለም እማዬ። ሀና እንደምትለው ከሆነ እርግቤ የሀናን ታሪክ ሙሉ በሙሉ ወስዳ ነው ልጅሽ ነኝ ብላ የመጣችው። ታሪኩ ማለት እርግብ ለምልክት ብላ ይዛ የመጣችው መስቀሉን ሆነ ፎቶ የልጅነት ፎቶ ሀና የኔ ነው ነው የምትለው ስትላት፣ ወይዘሮ ሜላትም ምን ብላ ከመቀመጫዋ ተነሳ። እማዬ ተረጋጊ እንጂ ምን ሆነሽ ነው? መረጋጋት ብሎ ነገር የለ። ጭራሽ የልጄ ታሪክ ማለት። እማዬ እውነቷን ሊሆን እኮ ይችላል። የምን እውነት የዋ ስሆንላት። ጭራሽ የቤተሰቦች ላይ መረማመት ጀመረች። እማዬ እንደዚህ መሆኑ ምንድን ነው ጥቅሙ? ወይኔ የማንም ሰራተኛ መረማመጃ ለሆን ትላለ ወይዘሮ ሜላት እማዬ ትላለች። ሰላም አትጮሁብኝ ባክሽ እኔ ነኝ አናቴ የላይ አውጥቼ ኳስ እንድትጫወትብኝ ያደረግኩ ነገሩ ከአንቺ ጋር ተነጋግሮ መፍታት እንደማይችል አውቃለሁ ብላ ጥላ ሄደች። እማዬ ተረጋጋ። አንተ ደግሞ ተወኝ አለች ልጇን። ምናሴም ቆይ አሁን ምን ልናደርግ ነው? ሀና ናት ወይስ እርግማን ናት? ትክክል ወይዘሮ ሜላትን በክፍሏ ገብታ እጇን እያመታች እየተናደደች፣ ወዲያውም ሀሴት ትመጣለች። እማዬ ምን ሆነሻል? ልጄ መጣሽ እንዴ ትላታለች። ምን ሆንሽ? ምን የተፈጠረ ነገር አለ?

እማዬ፣ ምን አድርጋ ነው? ንገሪኝ፣ እኔ ነገር መጠበቅ አልችልም። ለወንድምሽና ለእህትሽ ምን ብላ ብትነግራቸው። ምን አለቻቸው? እኔ ነኝ እህታችሁ ብላ እርፍ። በድንጋጤ እርግብም ምን ብላ ብድጋለ። ያስደነግጣል አይደል ነገሩ። እሷ እኮ የሚያምና ሰው ያለ መስሏት ነው። እናንተ ታዲያ ምን አለቻቸው? እንኳንስ ከመምጣትሽ በፊት ያላጭበረበረችን፣ አሁንማ ልጅ እርግብና ታልኳት ወዲያው ቁጭ ትልና እሷ ግን የዚህን ያክል ድብረት ከን ያገኘችው እኔ ነኝ። የጠየቀችን ሁሉ እሺ ስለ ብዬ ስለማደረጋት የልብ ልብ ተሰማ ትላል ወይዘሮ ሜ። እሺ ቆይ፣ አንቺ ምን ልታረጊ ነው? ይችን የጀመረቻትን ወር ተጨርሰ እንጂ ከዚህ ቤት አይደለም ከአዲስ አበባ ነው ነቅዬ እየማባረራት። ማባረርማ ወር ምን አስጠበቀ? እነ ሰላም እንዳይቀየሙን ብዬ ነው። ደግሞ ምን ሆነው ነው የሚቀየሙሽ? ምንም ቢሆን ሀና ለምደዋታል። በአንድ ጊዜ ውጭ ቢሉኝ ይቀየሟት፣ ይቀይሙኛል ወይኔ መላት የማናም ችጋራ መረማመጃ ለሆን በቃማዬ፣ አትናደጅ። ሌላ ነገር ሳትፈጥር እንኳን ቀድመሽ አወቅሽባት። ይሄ እኮ ትልቅ ንቀት ነው። ትልቅ ምና ምንሳም በክፍል ውስጥ ቆይ፣ ምንናድርግ ድርግ ይላሉ። እኔ እንጃ ሰላምዬ፣ ትል። አንተ መላት መጣ አልነበርም? ዛሬ ሲሆን ምንጠፋበት? ትለዋለች። ይሄ እኮ መላም ታደለም ዱብ እዳ ነው ይላታል። ሁለቱንም ለየብቻቸው ማናገር አለብን ብለው ወሰኑ። ሀናን ሁሉ ጊዜ አብረን ስትቆይ እንዴት አላወቅንም? ይላል ሚኒሳ። ታናም አባት ቁጭ ብሎ እያለቀሱ ነበር። አሴ መጥቶ ፋዘርዬ ፋዘርዬ ሉታት ልጁት ብሎ ሲገባ ሲያለቅሱ ሲያያቸው በድንጋጤ ቁጭ ል አጠገባቸው። ፋዘርዬ ምን ሆነዋል? ምንም አልሆንኩም ልጄ። ደግሞ ትልቅ ሰው ያለቅሳል እንዴ? እንዴት አያለቅስም ትልቅ ሰው ሲያለቅስ አይቼ አላውቅም። አይ አሴ፣ ምን አንተ ምን አለብህ? ህይወትህን በሙሉ እያቀለድክ ነው አንድ ሞቶ ይላቸዋል። እረ አላመመኝም፣ ቢያመኝ በምንጣሙ። ታዲያ ምን ሆኖ ነው? ሀኒዬን አስቀየምኳት። እርሷ ምን ሆኖ ነው የሚያስቀይሟት? ሰላምም ከትችን ነበር። ሀና ስትመጣ፣ ምን ነው ሰላምዬ? ምን ነው አላየሽም? ስትገቢ ማንም ሰው የለም ከሳሎን? በቃ በሩን ዝጊውና እንነጋገር። ሁሉን ቅልፍ ሳይወስደኝ። ምን ሆነሽ ነው? በአንቺ ምክንያት ነዋ። እኔ ደግሞ ምን አደረግኩ? የአንቺ ልጅም እርሳት ችግር አለብሽ። ሰላምዬ እኔ እናንተ እህት ላልሆን እችላለሁ፣ ግን እርግብ ያሳየቻችሁ ፎቶና መስቀል ሁሉም የእኔ ታሪክ ነው ትላለች። ይህ በጣም ስለተናደደች መናገሩ አይቀርም። ምን አዳንደዳቸው? እየዋሸሽ መስሏት ራሴም እርግብን ያናግራታል። እርግብ አትበለኝ አላልኩም ነበር? ይቅርታ ስላስጨነቀኝ እኮ ነው። ምንድን ነው ያስጨነቀ? የአንችና የሀና ጉዳይ ነው። ሀና እኮ ውሸት አታውቅም። ሁሉም በእናቱ ወድ ተምሮ አይደለም እኮ የሚወጣው ቢሆንም እንደዚህ አይነት ነገር ውስጥ እንደማትገባ አውቃለሁ። እና አንቺ ሸታም ነሽ እያልከኝ ነው? እንደሱ እኮ አይደለም። ታዲያ ምንድን ነው? እባክሽን የምጠይቅሽን ተረጋግና መልሽ ናናት። አንቺ ነሽ የተሳሳታችሁት። ምን ማለት ነው ይሄ ደግሞ? እንደዚህ አይነት ጥያቄ እንደሚያስከፋሽ አውቃለሁ። እኔ የታወቂያችሁ ነው ለዋሻችሁ የሚችለው እኔ እኮ የዋሸሽ ነው ብዬ አይደለም። እንግዲያውስ ልንገርህ። ያሳየው መረጃ ሁሉ የራሴ ታሪክ ነው። የምጠቅማችሁን እናንተ ናችሁ የምታውቁት ትላለች ግቤ ወይዘሮ መላትም ከግጭን ትገባና፣ አንቺ ትላታለች። እትዬ ለምንድን ነው አርፈሽ ስራሽን የማሰሪው? ምን አደረግኩኝ? ለምንድን ነው በልጆች መሀል የምትገቢው? እረ እኔ አላደረግኩም። ጭራሽ ልታስረጅም እየሞከርሽ ነው። እረ አይደለም። አሁን የመጣሁት የአንቺን ዝባዝንኬ ልሰማ አይደለም። ይቅርታ እትዬ ብላ አንገቷን አቀረቀረ። አሁን ልብ ብለሽ አዳምጪኝ። እስካሁንም ዝም ያልኩሽ ቤተሰቤን የሚጎዳ ነገር ስላላደረግሽ ነው። እየሰማሽ ነው አይደል? አዎ እየሰማሁ ነው። አሁን ግን ከየት ድፍረቱን እንዳመጣሽ አላውቅም። ቤተሰቤን እየነካሽ ነው። አይደለም መድረስ ቀና ብለሽ ቤተሰቤን እንድታይ አልፈልግም። እሽትዬ ያጓረሽሽን እጅ ባስነክሽ ጥሩ ነው። እሽትዬ ይቅርታል እኮ አደለም እንዴ። ይሄ መጨረሻ ማስጠንቀቂያ ነው። ከዚህም በኋላ አንድ ነገር እንዳላይ ብላት ወጣች። እናም አባት ከዘራቸውን ይዘው አሴ አሉት። አቤት ፋዘር፣ ሀና ጋር ወሰደኝ። እኔ ከባት ያውቀዋለሁ። በዚህ ሁኔታ ቤት ውስጥ ከቆየው ማበዴ ነው እንደምንም ብለህ እሃና ነገ ውሰደኝ እኔ እኮ የት እንደምትሰራ አላውቅም ይህን ጊዜ ኩርምት ብላ እያለቀሰች ነው እሷ ህፃን ልጅናት እንዴ እንደዚህ የምታደርገው ይላላሴ ወይም ታሬንን ጠይቀው እንዴ አው እንደሱ ሳይሻል አይቀርም በልተነሳ ብለው ፈለጋቸውን ወጡ እርግቤም ለወይዘሩ ባይስ ደውላ ቤቱን እንደሚበጠበጥ እና ሀናም ልጅ ነኝ ብላ እንደመጣች ነገረቻት እና ምን አለች ሜላ ስትላት እሷ ምንም አላለች የሀና እና የሰላም ግን ግራ ገብቶኛል። እኔ ኮ ልጃቸው ማሆን ካላወቁ ዘልዝሎ ይበሉኛል። እነሱን ዝመያቸው እሷ ምንም ብትቤሏት ጥርጣሬ ካላደረባት እነሱን ታያቸው ትላለች። አንቺ ዝም ብለሽ በአቋምሽ ጽኔ እኔ ነገ መጥቼ የሜላትን ነገር አይቼ የምንወስነውን እንወስናለን ትላታለች። እሺ በቃ ብላ ወጣች። ወዲያውም ሳሎን ተሰብስበው ዲኤንኤን እንዲደረግ እየተማ በእኔ በኩል ችግር የለውም አልቻናም ምንሳ ነበር ሀሳቡን ያቀረበው። ግን ውጤቱስ ምን ይሆን ይሆን? የዛሬው ክፍል በዚሁ አብቅቷል። ቀጣይ ምን ይፈጠር ይሆን? አብረን እናያለን። መልካም ቆይታ ይሁንላችሁ።